በማስቀደም እንኳን ለሀያኛው የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ቀን በሰላም አደረሳችሁ ማለት እወዳለሁ። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የዘንድሮውን ብሔር ብሔረሰቦችና ህዝቦች ቀን ስናከብር ኢትዮጵያ የብዝሃነት ውበትን እየገለጠች በዛ ውስጥ ጠንካራ አንድነትን እየገነባች በመልካምና እጅግ በጣም ውጤታማ በሆነ መንገድ እየሄደች ነው። የኢትዮጵያ ማንሰራራትንም ስናነሳ በልማት ስራዎች ብቻ ሳይሆን ህዝቦቻችን የበለጠ ማንነታቸውን የተለያየ ትውፊትና ወጋቸውን እርስ በርስ እያከበሩ እየተከባበሩ በውበት እየገለጹ ለአንድነታቸው ደግሞ ሰፊ ስፍራ በመስጠት የኢትዮጵያን ማንሰራራት መነሻ አድርገው ለኢትዮጵያ ብልጽግና እጅ ለእጅ ተያይዘው የሚሰሩበት ምዕራፍ ላይ ስለምንገኝ ነው። እያንዳንዱ ብሔር ብሔረሰብ ህዝብ የራሱ የሆነ ቋንቋ፣ አስደናቂ የሆነ ባህል፣ ለትውልድ የሚተላለፍ ልማድና ወግ ያለው ለዚህ ሁሉ ደግሞ ወንድማማችነት፣ እህትማማችነት ማንነቶች አንድ ላይ ተደምረው ለሀገራችን ለኢትዮጵያ ልዩ የውበት ገጽታና የቱሪስት መስህብ ሆነው እያደመቁን ነው። አዲስ አበባ ደግሞ የዚህ የብዝሃነትና የውበት ደማቁ መገለጫ የሁላችንም ቤት ናት። አዲስ አበባችን የኢትዮጵያ ብሔር ብሔረሰቦች ሁላችንም በጋራ ሆነን በአንድነት እየገነባናትና መላ ኢትዮጵያውያንን እያደመቀች ያለች ከተማችን ናት። በዚህ የጋራ ቤታችን ላይ የጋራ ማንነታችንን እያጸናን እርሰ በርሳችን እየተማማርን እየተደጋገፍን እየተማመን ጠንካራ አብሮነትን መገንባትን አጠናክረን መቀጠል ይጠበቅብናል። ከተማችን ባለፉት የለውጥ ዓመታት የተገበረችው ሁሉን አካታች ልማትና የመልካም አስተዳደር ስራዎች ብዝሃነትን አክብሮ እኩል ተጠቃሚነትና የነዋሪዎቻችን ሙሉ ተሳትፎን በሚያረጋግጥ መልኩ የዚህ ተተገበረ ያለ ነው። በቀጣይ በከተማችን የምንተገብራቸው የልማትና የመልካም አስተዳደር ስራዎች ሁሉን አካታች፣ ነዋሪዎቻችንን በእኩል ተጠቃሚ የሚያደርግ፣ በሁሉም መልኩ ተጠናክሮ ሊቀጥል የሚገባውም ነው። ውጤቱም የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥን እውን እናደርግበታለን። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለከተማችን ለኢትዮጵያ መልክ ለሆነችው አዲስ አበባችን መሰረታዊ የሆኑ ስራዎች እንዲሰሩ የኢትዮጵያ ብልጽግና ነጸብራቅ ሆና ሌሎች የሀገራችን ክፍሎች በዛው ልክ ደግሞ እንዲሰራና የኢትዮጵያ የማንሰራራት ዘመን እውን እንዲሆን ብሎም ለኢትዮጵያ ሁለንተናዊ ብልጽግና መረጋገጥ መሰረት እንዲጣል የአንበሳውን ድርሻ ወስደው መርተውናል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንደሚሉትም ኢትዮጵያ ታይታ የማትጠገብ ምድረ ቀደምት የጀግንነት ታሪክ ባለቤት በመሆኗ እኛ ልጆቿ ሁላችንም እንኮራበታለን። የጋራ ህልም፣ የጋራ ታሪክ፣ የጋራ ዕጣ ፋንታ ያለን ህዝቦች ነን። በዚህ ውስጥ ወንድማማችንና እህትማማችነትን እያጠናከርን በጋራ ብዙ መጓዝ፣ ብዙ መስራት፣ ብልጽግናችንንም ማረጋገጥ ከሁላችንም የሚጠበቅ ኃላፊነት ነው። ኢትዮጵያውያን በብዙ መንገድ የተጋመድን ህዝቦች መሆናችንን ምን ጊዜም ቢሆን ልንዘነጋው አይገባም። ሰላምና ብልጽግና የሰፈነባት ሀገር መገንባት ደግሞ የወቅቱ ጥሪ ነው። ስለዚህ በጠላት ሴራ ሁላችንም እንዲሁም ማናችንም ሳንጠለፍ በጠላት ሴራ ላይ እየነቃን ሰላማችንን እየጠበቅን ወንድማማችነትና እህትማማችነትን እያጠናከርን የውስጥ ጉዳዮቻችን በተለየ መንገድ ልዩነት ያለባቸው አጀንዳዎች ቢኖሩንም እንኳን በሰለጠነ መንገድ ተመካከረን ተከባብረን መፍታት የምንችል ህዝቦች መሆናችንን ለዓለም ህዝብ ማሳየት ይገባናል። ኢትዮጵያ ብልጽግናዋ ይረጋገጣል፣ እኛም ልጆቿ ጠንክረንና በርትተን እንሰራለን። መልካም የብሄር ብሔረሰቦች ህዝቦች ቀን! ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።